ጋሽ ስብሐት ስለ አስናቀች እንዲህ ብሎ ነበረ፣ አስናቀችን በወጣትነቷ መመልከት ለወንድ ልጅ ከባድ ፈተና ነው ሲል ነበር ስብሐት የገለጻት። በነገራችን ላይ ከስብሐት ባሕሪዎች የሚደንቀውና ከአስናቀች ጋር የሚያመሳስለው ለመረጠው የህይወት ዘዬ ይቅርታ የሚጠይቅ አይደለም። በዚያኑ ልክ ከሁሉም ጋር ተስማምቶ ኗሪ ነው። አፈንጋጭነትንና ስምምነትን አብሮ የሚያስኬድበት ጥበቡ ይደንቃል። አስናቀችም እንደዛው ነች። በጣም ወጋ ጥባቂ በሆነ ማህበረሰብ ውስጥ በነፃነት በድፍረት በጥልቅ ስሜት ያሻትን እያደረገችና እየተናገረች ትኖራለች። ሌላው ቢያደርገው ኖሮ የሚያስጠላው የሚያስወቅሰው ነገር እሷ ጋር ሲመጣ ያን ያህል አይከርም ያለባትም እንደውም ሰዎች ይወዷታል። ሰዎች ፍጹም ራሳቸውን ሆኖ ሲኖሩ የሚያገኙት ትርፍ ይሄ ይሆን? ቢኒያም ቡራ የተባለ ግለሰብ በቡክ ፎሮል ገጽ ላይ አስናቀች ወርቁን ከስብሃት ገብረ እግዚአብሔር ጋር አመሳስሎ ጽፏል። የክራሯ ንግሥት አስናቀች ወርቁ ከጋዜጠኛ ዓለም ነዋሴ ጋር ያደረገችውን ቃለመጠይቅ ከሰማው ወዲህ ነፍሷ ከጋሽ ስብሃት ገብረ እግዚአብሔር ጋር ተቀራራቢ እንደሆነ ተሰምቶኛል። ስለ ፍቅር ታሪኮቿ ስትተርክ፣ በተለይ ስላበበ ስታውሳ፣ ለገንዘብ የምትሰጠው ቦታ፣ ያመነችበትን ለመከወን ያላት ነፃነቷ፣ ግጥሞቿ፣ የሰርክ ኑሮዋ ሲደማመሩ ሴቷ ጋሽ ስብሃት ለማለት አስደፍሮኛል። መቼም ይህን ሃሳቤን ጋሽ ስብሃት ቢሰማኝ እንዴት ያለ ብሽቅ ልጅ ነው ባካችሁ ይለኝ። ሆን ስብሃት ገብረ እግዚአብሔር ከተነሳ ግን ስብሃት የውበት አድናቂ ነበር እንደው ውብ ወጣት ሴቶችን ሥጋ የለበሱ አበባዎች እያለ ነበር የሚጠራው። ውብ መጽሐፍትን እያሳደደ አንብቧል፣ ደግሞም ይመክራል። መጽሐፍትን እየመረጥ ካብብ፣ ከሴት ጋር እየተጠነቀቅ ተደሰት። ከእነዚህ ውብ አበቦች መሃል አንዷ አስናቀች ወርቁ ናት።